ወደ ዩክሬን የተወረወረው የትራምፕ አስፈሪ ዛቻና የሐማስ ማስጠንቀቂያ ዩክሬን እውነተኛዋ ሲኦል ሆናለች። የሰው ልጅ በራሱ ስልጣኔ የራሱን ገነት ብቻ ሳይሆን የራሱን ሲኦል መፍጠር እንደሚችል ያረጋገጠባት ሜዳ ሆናለች። ያስጨንቃል ይላሉ። ቦታው ላይ ሆነ ስታየው ጦርነቱ ያስጨንቃል። የሰው ልጅ እንደ ቆሻሻ፣ እንደ ተራ ጥቅሙ እንዳለፈበት ነገር እዚህም እዚያም ወድቆ ስታይ ያስጨንቃል። ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዳግም ላስከፊ የዩክሬን እልቂት በዩክሬኑ ፕሬዚዳንት ላይ እጅግ ከባድ ምት አሳርፈዋል። በዚህ በኩል ዳግም ሐማስ እጅግ ከባድ የተባለ ማስጠንቀቂያ እስራኤልና አሜሪካ ሰጥቷል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛቻ እስከ ሐማስ አነጋጋሪ ድርጊት ድረስ በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብሯችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነቱ በመጀመሩ ዘለንስኪን ተጠያቂ አድርጓል። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ዘለንስኪ ነው በማለት ወቅሰዋል። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ 117 ያህሉ ቆስሏል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ቤታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት፣ ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደንና ሶስተኛው ደግሞ ዘለንስኪ ናቸው ብሏል። የትራምፕ አስተያየት ሩሲያ ትናንትና ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣ መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋ ጉዳት ነው ሲል ቢቢሲ ዘግቧል። ዶናልድ ትራምፕ ከሩሲያ ጋር ጦርነቱን የጀመረው ቭላዲሚር ዜለንስኪን ተጠያቂ አድርጓል። ፕሬዚዳንት ዜለንስኪ በዩክሬን ጦርነት በሚሊዮን የሚቆጠሩ ሰዎች ለመሞታቸው ከሩሲያው ፕሬዚዳንት ቭላዲሚር ፑቲን እኩል ተጠያቂ መሆናቸውንም ተናግሯል። ፕሬዚዳንት ትራምፕ ዩክሬን ጦርነቱን የጀመረችው ፍጹም ከማትገዳደረው ሀገር ነው ሩሲያ በመሳሪያም ሆነ በወታደራዊ አቅም ከዩክሬን በብዙ እጥፍ እንደምትበልጥ እየታወቀ ነው የማታሸንፍ ጦርነት ውስጥ የተዘፈቀችው ሲሉም ወቅሰዋል። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባለስቲክ ሚሳኤል ጥቃት ቢያንስ 31 ሰዎች ሲገደሉ በርካቶች መቁሰላቸውን እናስታውሳለን። በጊዜው የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ በማህበራዊ ሚዲያ ገጻቸው ከሟቾች መካከል ሁለት ህጻናት ናቸው ሲሉም ተናግረው ነበር። ይህን ጥቃት መላው ዓለም ሊያወግዘው ይገባል ሲሉም መናገራቸው እናስታውሳለን። ሩሲያ ግን ፈጸመችው በተባለችው ጥቃት ዙሪያ አንዳችም አስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉት ቪዲዮዎች እንደሚያሳዩት የማዕከላዊ ሱሚ አካባቢ በፍርስራሾች ተሞልቶና ጭስ አካባቢውን ሸፍኖት ያሳያሉ። ሱሚ ከሩሲያ ድንበር አቅራቢያ የምትገኝና በተደጋጋሚ ኃይለኛ ጥቃት የተፈጸመባት ከተማ እንደሆነች የፈረንሳዩ ዜና አገልግሎት ዘግቧል። ይህ የትራምፕ አስተያየት የመጣው ሩሲያ በእሁዱ ዕለት በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱ ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላም ዜጎች ላይ የፈጸመችው አሰቃቂ ጥቃት ነው ተብሏል። ታዲያ ከዚህ ጥቃት ጋር ተያይዞ የዩክሬን ደጋፊዎች ዶናልድ ትራምፕ የተኩስ አቁም ስምምነት ላይ ለመድረስ ከፈለገ ቭላድሚር ፑቲን ላይ ጫና መፍጠር እንዳለበትና ተጨማሪ ማዕቀቦች መጣል እንዳለባቸው ለማሳመን እየሞከሩ ነው። ከዚህ ጋር ተያይዞ አንድ ጥያቄ እየተነሳ ነው። ጆ ባይደን ለምን ዩክሬንን መደገፍ ፈለጉ? በተቃራኒ ደግሞ ትራምፕ ለምን በዩክሬን ላይ ፊታቸውን አዞሩ? ሲሉ ተንታኞች ይጠይቃሉ። እንደሚታወቀው የባይደን አስተዳደር የሩሲያ ጦርነት ከጀመረ በት ጊዜ አንስቶ በቢሊዮን ዶላሮች እርዳታ ከማድረግ አንስቶ እጅግ ዘመናዊ መሳሪያዎችን በማስታጠቅ ሩሲያ ላይ ጥቃት እንዲደርስ እስከ ማድረግ ደረጃ ድረስ ተጉዘው ነበር። በተቃራኒው አዲሱ የአሜሪካ ፕሬዚዳንት የዩክሬን ጦርነት የአሜሪካን አቅም እያሟጠጠ ነው ሲሉ ሀገራቸው ለዩክሬን የምታደርገው እርዳታ ይተቻሉ። አሜሪካ ለዩክሬን የጦር መሳሪያ ከሚያቀርቡ ሀገራት ቁንጯ ስትሆን ከጦርነቱ ጅማሬ እስካሁን 55 ቢሊዮን ዶላር የሚያወጣ መሳሪያ ልካለች። ነገር ግን በተለያዩ የሪፐብሊካን ፓርቲ ደጋፊዎች የሆኑ አሜሪካውያን ሀገራ ቸው ለዩክሬን የምታደርገውን ድጋፍ ይነቅፋሉ። ትራምፕ የምርጫ ቀስቀሳ በሚያደርጉበት ወቅት በተደጋጋሚ የዩክሬን ጦርነት በአንድ ቀን እንደሚቋጩት ሲናገሩ ተደምጧል። በሩሲያና በዩክሬን መካከል ሰላም ለማውረድ ከሩሲያ ይልቅ ከዩክሬን ጋር መግባባት የበለጠ አስቸጋሪ ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ከዚህ በፊትም ተናግረው ነበር። አሜሪካ ከሩሲያ ጋር የምታደርገው ግንኙነት በጦር ሁኔታ እየሄደ ነው ያሉት ፕሬዚዳንቱ ከዩክሬን ይልቅ ከሩሲያ ጋር ከስምምነት መድረስ ቀላል ሳይሆን አይቀርም በማለት ነበር በወቅቱ ለጋዜጠኞች የተናገሩት ፕሬዝዳንት ትራምፕ የሩሲያው መሪ ፑቲን ጦርነቱ እንዲያበቃ ፍላጎት ያላቸው ሲሆን በዩክሬን በኩል ተመሳሳይ ፍላጎት አለ ብለው ለመናገር እንደማይችሉ ተናግረው ነበር። ሩሲያ በመቶ ሺዎች የሚቆጠሩ ወታደሮቿን አሰልፋ እየተወገች ሲሆን በተነጻጻሪ ጥቂት ወታደሮች ያሏት ዩክሬን ከምዕራባውያን በሚቀርቡላት ዘመናዊ የጦር መሳሪያዎች ላይ ጥገኛ ናት። ዘለንስኪ በተደጋጋሚ የዩክሬን ግዛቶች እስካልተመለሱ ድረስ ለንግግር እንደማይቀመጡ ሲያስታውቁ ቆይተዋል። እሳቸው እንደሚሉት በአውሮፓውያኑ 2014 በሩሲያ ቁጥጥር ስር የዋለች ክሪሚያ ክሬሚያም መመለስ አለባት። እንደሚታወቀው የትራምፕ ተቃዋሚ የሆኑ ዲሞክራቶች ግን ተመራጩ ፕሬዚዳንት በጦርነቱ ዙሪያ ያላቸው አቋም ዩክሬን ራሷን አሳልፋ እንድትሰጥ የሚያደርግ ነው በማለት ለሩሲያ ፕሬዚዳንት ቭላዲሚር ፑቲን ስስ አመለካከት አላቸው ሲሉ ይወቅሳቸዋል። ምዕራባውያኑ በኃይል እጅግ ብዙ ቀደም ብለው የተሰባሰቡ ናቸው። ዓለምን ለአመታት በቅኝ ግዛት ገዝተዋል። በተለይም ደግሞ የባይደን አስተዳደር ከምዕራቡ ዓለም ጎን ተሰልፎ የዩክሬን ጦርነት እንዲባባስ በማድረግ ሩሲያን ለመጠምዘዝ ሞክሯል። ምክንያታቸው ደግሞ ሩሲያ በከፍተኛ ደረጃ የታጠቀችና የጠነከረች ሀገር ስለሆነች አንድ ቀን እኛን ትወጋናለች ከሚል ስሌት እንደሆነ ነው የሚነገረው። በባይደን አስተዳደር ወቅት የነበረችው አሜሪካ እሷ ያወጣችውን ህግ የማይቀበሉ መንግስታት ታስወግዳለች፣ አሊያም በውክልና ጦርነት ታስመታለች። በሩሲያ ላይ የፈጸመችውም ይህን ነው። ይህ ግን ሩሲያ ላይ አልሰራላቸውም። ሩሲያ የኒውክሌር መሳሪያ መታጠቋን እንቅፋት ሆኖባቸዋል። አሁን ላይ ተቃርኖዎች እየሰፉ ሄደው ሩሲያ ምዕራባውያን የህልውና አደጋ ፈጥሮብኛል በማለት ታስጠነቅቅ ቆይታለች። ምዕራባውያኑም በአንጻሩ ሩሲያ ከፍተኛ አደጋ ይዛባቸው እየመጣች እንደሆነ በመናገር የክተት አዋጅ እስከ ማወጅና ህዝባቸውን እስከ ማንቀሳቀስ ደርሷል። እንደሚታወቀው የቀድሞ የዩናይትድ ስቴትስ ፕሬዚዳንት የነበሩት ጆ ባይደን ለዩክሬን ነጻነት፣ ሉዓላዊነቷና የግዛት አንድነቷን ያለንን ድጋፍ እስከ መጨረሻው ድረስ እናሳየለን በማለት ሩሲያ በዘመናዊ የአሜሪካ ሚሳይሎች እንድትመታ እስከ ማድረግ ደርሰው ነበር። በወቅቱ ብዙዎችን ያስገረመ ንግግር አድርገው ነበር። በንግግራቸውም ፑቲን ዩክሬን እየተዳከመች ምዕራባውያኑ የተከፋፈሉ መስሏቸው የሚያሸንፉን መስሏቸው ነበር ያሉት ባይደን። አሁን ግን እንደዚያ የሚያስቡ አይመስለኝም ብለው ነበር። አዲሱና 47ኛው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ዩክሬን አንድ ቀን የሩሲያ ልትሆን ትችላለች እስከማል ደርሰው ነበር። የዩክሬን ፕሬዚዳንት ዘለንስኪ በነጩ ቤተ መንግስት አመናጭቀውና አዋርደው አባረውትም ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፈረንሳዩ አቻቸው ኢማኑኤል ማክሮን እና የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የዩክሬን ጦርነት ለማስቆም ምንም አልሰሩም ሲሉ እስከ መውቀስ ደርሰውም ነበር። ፕሬዚዳንት ትራምፕ ከፎክስ ቴሌቪዥን ጋር ነበራቸው ቆይታ ሩሲያና ዩክሬን ያለሳቸው ተሳትፎ የሰላም ንግግር መጀመር አይፈልጉም ብለዋል። በመቀጠልም ዘለንስኪን ጠንከር ባለ ቃል ተችተዋል። ይህንን ሰው ለዓመታት እየተመለከትኩት ነበር፣ ከተሞቹ ሲፈርሱ፣ ህዝቡ ሲገደል፣ ወታደሮቹ ሲረግፉ፣ የመደራደሪያ ምንም አይነት ካርድ የለውም። የሚያሳምም ነው፣ በቅቶኛል ብለውም ነበር። ነገር ግን ዶናልድ ትራምፕ ራሳቸው ጦርነቱን ማስቆም አልተቻላቸውም ሲሉ የሚወቅሳቸውም አሉ። በሌላ በኩል ደግሞ ሐማስ ትጥቅ የመፍታት ጥያቄ አልቀበልም ማለቱ ተነግሯል። ሐማስ በሰጠው መግለጫ የቅርብ ጊዜውን የእስራኤል ሐሳብ የገመገመ መሆኑና በተቻለ ፍጥነት ምላሽ እንደሚሰጥም ተናግሯል። የሐማስ ከፍተኛ ባለሥልጣን ሳሚ አቡ ዙሪ ይፋዊ መግለጫው ከመውጣቱ በፊት ለአልጀዚራ እንደተናገሩት ሐማስ ማንኛውንም አይነት ትጥቅ የማስፈታት ጥያቄ እንደማይቀበል ገልጸው ወረራ እስካለ ድረስ ተቃውሞ ይቀጥላል ብሏል። አቡ ዙሪ ሐማስን ትጥቅ የማስፈታት ጥያቄ ፈጽሞ የማይታሰብና ተቀባይነት የሌለው መሆኑን ተናግሯል። ይህ ቀይ መስመር ብቻ ሳይሆን አንድ ሚሊየን ቀይ መስመር ነው። ይህ ህልም መሆኑ ሁሉም ሰው ሊረዳው ይገባል። የቀን ግዣት ሊሳካ አይችልም ሲሉ ነው የተናገሩት። እስራኤል የመጨረሻውን ሀሳብ ለግብፅና ለኳታር ሸማጋዮች ሰኞ እለት ያቀረበች ሲሆን ሐማስ አሁንም በጋዛ የሚገኙ 11 እስራኤላውያን ምርኮኞችን ለመልቀቅ ለ45 ቀናት ጊዜያዊ የተኩስ አቁም እንዲደረግ ጠይቋል። ሐማስ እስራኤል ጦርነቱን ለማቆምና ጦሯን ከጋዛ ለማስወገድ ቃል መግባቷን አስታውሳ በምላሹም የቀሩት ምርኮኞች ለእስራኤል ለማስረከብ ቃል ገብቶ እንደነበረ እና እስራኤል ቃሏን በማጠፏ ምክንያት ጦርነቱ እንደቀጠለ ይናገራል። ከዚ ጋር በተያያዘ የስራ የእስራኤል ጦር በጋዛ ሰርጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ ጦሩ የራፋህና የካን ዩኒስ ብርጌዶችን መለየት የሚያስችል ሙራግ የተባለ የደህንነት ኮሪደር ማቋቋም እንዳስቻለው ገልጿል። የእስራኤል መከላከያ ዛሬ ባወጣው መግለጫ ጦር ኃይሉ ባለፉት ሁለት ሰዓታት አሸባሪዎች ያላቸው በርካታ ታጣቂዎች መግደሉን የምድር ውስጥ ዋሻዎችን ማፈራረሱንና ሐማስ ይገለገልባቸው የነበሩ መሠረተ ልማቶች ማውደሙን ዘርዝሯል። እስራኤል ላለፉት አስር ቀናት ባካሄደችው ዘመቻ አቋቋም ያለችው አዲሱ የሞ የሙራክ ኮሪደር የራፋህና የካንየኑስ ከተሞችን ለሁለት መለየቱ ተመላክቷል። ባለፈው ጥር ወር በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኞቹ ሴቶችና ህጻናት የሆኑ በመቶዎች የሚቆጠሩ ሰዎች ተገልሏል። ይህ በእንዲህ እንዳለ እስራኤል ከየመን የሁቲ አማጽያን ትናንት አርብ የተወነጨፈ ሚሳይሎች ማምከኗን አስታውቃለች። የዮርዳኖስ ጦር በበኩሉ ከየመን የተላከ ሳይሆን እንዳልቀረ የተገመተ አንድ ድሮን በግዛቱ መውደቁን አመላክቷል። ለጥቃቱ